አሰላሙ አለይኩም ረህመቱላህ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላማቸ። አልሐምዱሊላ ረብላአለምም ሁሉም ሰላም ነው። ማሽላ እና ጤፍ ንገሪኝ ባላችሁ ነበረ ባላችሁ መሰረት ያው እስከ ዛሬ ጊሎ ሚዣል አልመጣሁትም። እናንተን ቃል ለማክበር ነው ኢንሻአላህ እና ይሄውና እህል ገና አልገባም ጨርሶ ገና ነው። አሁን ግን ያለው ይህንን ይመስላል። ማሽላ ጅሩ ሰባት ሺህ ቀጠጦ ደግሞ ስድስት ሺ ነው ብለዋል ማለት ነው። አሁን ላይ ያለው ጤፍ ደግሞ የከረመው ጤፍ አስራ አንድ ሺ አዲሱ ደግሞ ዝቅተኛው ዘጠኝ ሺ አምስት መቶ ኩንታሉ ማለት ነው። ጤፉን ደግሞ ያሳያችኋለሁ እና ያው ባላችሁ መሰረት ነው። ገና ግን አልገባም። በነገራችን ላይ ጨርሶ ትንሽ ነው ያለው እንሻላ ይህን አሁን በአንድ እጅ ቃረጣ አይመቸኝም። በነገራችን ላይ ይሄ ቀጠጦ ነው፣ አያችሁት? ይሄ ቀጠጦ ነው። ይሄ ስንት ነው? ስንትን ያልከኝ ይህንሽ ስድስት ሺ ጤፉ እየተገረመው ነው? ይሄ ደግሞ ወይ እንዳገ ይሄ ደግሞ ቆንጆ ጤፍ ነው ማሻአላ ይታያቸ ይሄ ጤፉ አስራ አንድ ሺህ አሁን ያሳየኋቸው አስራ አንድ ሺህ የተባለው ነው ማለት ነው። እና እንሻላህ ዞሮ ያው ግን በነገራችን ላይ ለመግዛት አሁን ገና ትንሽ ቆየት ትበሉ። አሁን እያጋቡ ነው መካዘኑ፣ እንደምታዩት መካዘኑ ው ባዶ ነው አሁን ላይ። ይሄ ስንት ነው? አዲሱ ነው ይሄ ውት ይሄ አዲሱ ጤፍ ነው 9500 ብር አዲሱ ጤፍ ነው። ማሻአላ ምርጥ ጤፍ ነው እና ትንሽ ቆየት ብትሉ አሪፍ ነው። ወላቸዋል ማለት ይወርዳል። መካዘናቸውን እያጋቡ የማጋዛናት ነው። ስለዚህ ትንሽ ቆየት ብላችሁ ትገዛላችሁ። ኢንሻአላ የምትገዙ ሆነ ማለት ነው እና እንደዛ ነው። ያው ባላችሁ መሰረት ቪዲዮ እስከ ዛሬ አልሰራሁኝም ይሄንን ሳልቀርጥላችሁ ብዬ ማለት ነው። እንግዲህ ማሽላ ቀጠጦ 6000 ነው አይደል? ያለው ቀጠጦ ቀጠጦ 6000፣ ይኛው ደሞ ጅሩ 7000፣ የከረመው ጤፍ 11000፣ አዲሱ ደሞ 9000 እና 9500 እስከ 9000 ነው ያለው። እና ዞሮ ዞሮ ይቀንሳል፣ እያደር ይቀንሳል። በርበሬና ሽሮ ደግሞ ኢንሻአላህ አለ አሳያችኋለሁ። ባቄላም ተፈለጋችሁ አያችሁት፣ የተከተው ባቄላ 180 170 አለ፣ 180 አለ፣ እና የሁለት በየአይነቱ አለ እንደነገርኳችሁ። አሁን መካዘናች መካዘናቸውን እያጋቡ ነው አዲስ ለማስገባት ማለት ነው። እዚህ ጋር ደግሞ ምን ይመስላችኋል? ቦለቄ መቼም ቦለቄ እንድትገዙ አይደለም በነገራችን ላይ ፈጣ በሉ ብዬ ነው ይሄንን ያስፈጩታል። ባይገርማቸው እና እዝጋ ደሞ ነጩ ማሽላ ጅሩ ምንድነው የሚባለው? ይናገር ጅሩ ነው የሚባል የሚታወቀው ይሄ ታያችሁት። ሽምብራ ሽምብራ ስንት ነው ኪሎ? መቶ አስራ አምስት ብር ሽምብራ አንድ ኪሎ። በቆሎ ደሞ ሀምሳ ብር እዝጋ መራ ነው። ይሄ ሀምሳ ኪሎ መቶ ኪሎ ስድስት ሺህ ይሄም እዩት። ነጩ ነው ይሄ ጅሮ እኔ ጅሮ በመባ በማለት ነው ይሄን የማውቀው፣ ግን ነጩ ነው የሚሉት፣ ጅሩ ነው ይሄ። እነዚህ ደግሞ ጤፍ አያቸው። የአሁን የከረመው ነው፣ አዲሱ ነው። ስንት ነው? እዚህ ጋር ደግሞ በፊተኛው እንትን ያልኩላችሁ ሌላ መጋዘን ነው። ይሄ ደግሞ ሌላ መጋዘን ነው። ይሄ ደግሞ አስር ሺህ ይላል ማለት ነው። ጤፉ አይነት አይነት አለው ይለያያል። እና እንደዚህ ነው። ሁላችሁ አለ ውዶቼ፣ ላይክ፣ ሸር፣ ሰብስክራይብ አድርጉልኝ እና ደግሞ እንደነገርኳችሁ በቃ አሁን ግዙ፣ አሁን እየወረደ ነው አዲሱም ይህንኛውም አስራ አንድ ሺህ ነው ብሏል። የከረመው እና አሁን ግዙ ለቤተሰቦቻችሁ እላችኋለሁ። ኩንታል በፊት አስራ ሁለት ሺህ ነበር አሁን አስር ሺህ ገብተዋል። በርበሬ ደግሞ ለምትፈልጉ ይህ በርበሬ ደግሞ ስንት ነው አላችሁኝ? ስምንት ስምንት መቶ ያችሁት በጣም ቀይ ነው። ማሽላ ጥርት ያለ በርበሬ ነው። እንዴት አያችሁ? ነው እንደዚህ የማደርገው ይሄ ስምንት ነው። የዚች ድዘር ደግሞ ሌላ ደግሞ ሁለተኛ ይቺ ሀረር የምትባለው እኔ ይቺ ሰባት ኪሎ ሰባት እና በ አያችሁት አይውት ይሄውላችሁ፣ በበርካታ በርበሬ ገብቷል። ማሻአላህ አያችሁት። የሀረሪዋ ስድስት ይሄኛው ደግሞ ረዘም ረዘም ያለው በጣም ቀዩ ስምንት ኪሎ እና ፈረሰኛውን ማውረድ ትችላላችሁ። ፈረሰኛውን ማውረድ ትችላላችሁ። እና ማሻአላህ ነው ይሁላችሁ። ይህንን ይመስላል በርበሬ ማሻላ፣ ተባረክ ረማ። እና አሁን ምንድን ነው ምላችሁ መግዛት የምፈልጉ ልጆች አሁኑኑ ግዙ ነው ምላችሁ ምክንያቱም በኋላ ላይ ይወደዳል ማለት ነው እና አሁን ግዙ። ለቤተሰቦቻችሁ አሁን ነው ግዙላችሁ። ለእናንተም አሪፍ ነው። ተገዛችሁ ደግሞ አንዴ በርከት ታርጋችሁ ነው መግዛት ያለባችሁ። ሰላሴ ከምትገዙ አንዴ ብትገዙ ነው አሪፉ። ቤቱ መብራት ስለሌለው ጨለማ ነው፣ ይቅርታል አለ ውዶች። እና አደራችሁን መግዛት የምትፈልጉ ልጆች አሁኑ ግዙ። በኋላ ሳቦ ስለማይለቃችሁ አሁኑ ብትገዙ ነው የሚሻላችሁ። በኋላ ይወደድባችኋል።

አዎ እና ዞሮ ዞሮ ይህንን ይመስላል። እንሻላህ እንግዲህ ግዙ። በየአካባቢያችሁ ሊቀንስ ሊጨምር ይችላል። በኛ አካባቢ እንደዚህ ነው። የእናንተ ቀን ለማክበር ይህን ቀርጫለሁኝ። ባቄላ ደግሞ ከፈለጋችሁ ባቄላ ደግሞ ቀርጽላችኋለሁኝ እላቸዋለሁ ውዶቼ።